እግዚአብሔር በዚህ ዓመት እግዚአብሔር በዚህ ወር እግዚአብሔር በዚህ ሰዓት በምትጠብቁት ተስፋ፣ ባደረጋችሁት ደግሞ ተስፋ በቆረጣችሁበት እግዚአብሔር የሚመጣ በማይመስላችሁ ምናልባትም እግዚአብሔር የእናንተን ጥያቄ እንደማይመልስ ለተሰማችሁ ሰዎች በጌታ በኢየሱስም እግዚአብሔር ወደ እናንተ ዛሬ ሁለት እጥፍ አድርጎ ሰጠው የሚለው ቃል በቤታችሁ በኢየሱስም የጸና ይሆን። እግዚአብሔርም ቀድሞ ከነበረው ሁለት እጥፍ አድርጎ ለእዮብ ሰጠው ይላል መጽሐፍ ቅዱስ ሲናገር በኢዮብ ምዕራፍ አርባ ሁለት ከቁጥር 20 ላይ እግዚአብሔርም ቀድሞ በነበረው ፈንታ ለኢዮብ ሁለት እጥፍ አድርጎ ሰጠው። እግዚአብሔርም ቀድሞ በነበረው ፈንታ፣ እግዚአብሔርም ቀድሞ በነበረው ፈንታ ሁለት እጥፍ አድርጎ ለእዮብ ሰጠው። አሜዚንግ! እግዚአብሔርም ቀድሞ በነበረው ፈንታ ትላንትና ከነበረው ፈንታ ትላንትና ከያዘው ፈንታ ትላንትና አለኝ ብሎ ከሚያወራው ፈንታ ትላንትና የእግዚአብሔር በረከት፣ የእግዚአብሔር አብሮነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ብሌሲንግ እኔ ቤት አለ ብሎ እዮብ አለኝ ብሎ በሚያወራው በሚናገረው ምናልባትም ታስታውሳላችሁ፣ መጽሐፍ ቅዱስ ላይ እዮ ምዕራፍ አርባ ሁለት ላይ ከመድረሱ በፊት እዮብ ያሳለፈው የመከራ ጊዜ ነበር፣ የችግር ጊዜ ነበር፣ የህመም ጊዜ ነበር፣ የብቸኝነት ጊዜ ነበር፣ የባዶነት ጊዜ ነበር ማለት ነው። ሀሌሉያ። ግን እግዚአብሔር ልክ ምዕራፍ አርባ ሁለት ላይ ሲመጣ እዮ መጀመሪያ ላይ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየቼ ትላንትና የአንተን መልካምነት የአንተን አባትነት ያንተን አምላክነት አይቼ ነበር ሰምቼ ነበር፣ አለ። ዛሬ ግን አይኔ አየች አለ። ስለዚህ ራሴን እንቃለው አለ እዮም ማለት ነው። አሜዚንግ ወዳጆች ሆይ እዮም ትናንትና ስለ እግዚአብሔር አዳኝነት፣ ስለ እግዚአብሔር ታምራት አድራጊነት፣ ስለ እግዚአብሔር ሁሉን ቻይነት ሰምተዋል፣ ያውቃል፣ አድምጠዋል። አሁን ግን ያ ሁሉ የሰማው ነገር በሱ ህይወት፣ በሱ ኑሮ፣ በሱ የቤተሰብ ህይወት፣ በሱ አባትነት ውስጥ፣ በሱ ባልነት ውስጥ፣ በሱ ከሰዎች ጋር ባለው ግንኙነት ውስጥ ብቻውን ቀርቶ ዮ የእግዚአብሔርን መልካምነትና የእግዚአብሔርን ሁሉን ቻይነት ማየት ቻለ ማለት ነው። በጣም የሚገርመው እዮብ ያሳለፈው የህይወት ምዕራፍ፣ እዮብ የሄደበት የህይወት ጎዳና፣ የብቸኝነት ጉዞ፣ የማጣት ጎዳና ታስታውሳላችሁ። ሀብቱን፣ ንብረቱን፣ ልጆቹን፣ ሚስቱን፣ ሁሉን ወዳጆቹን ሳይቀር ያጣበት የህይወት ምዕራፍ እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል ማለት ነው። ግን እኔ ዛሬ የማጋራችሁ ሀሳብ ይህ ምዕራፍ አርባ ሁለት ቁጥር አስር ላይ ያለውን ነው። እግዚአብሔርም ቀድሞ በነበረው ፈንታ ሁለት እጥፍ አድርጎ ለኢዮብ ሰጠው ይላል ማለት ነው። በጌታ በኢየሱስ ክርስቶስ እግዚአብሔርም ለእኔ እግዚአብሔርም በጠበቁት ጉዳይ ተስፋ ባደረግኩት ጉዳይ ይመጣል ብዬ ባመንኩት ጉዳይ ደግሞ እንደተወሰደብኝ በተሰማኝ ጉዳይ እግዚአብሔር ወሰደብኝ፣ እግዚአብሔር ነሳኝ ብዬ ባሰንጉበት ልቤ በተሰበረበት በየትኛውም ጉዳይ ወዳጆቼ ሆይ አምላካችን እግዚአብሔር ሁለት እጥፍ አድርጎ የሚመጣ አምላክ ነው። የሚባርክ አምላክ ነው። የሚደርስ አምላክ ነው። ሁሉን የሚችል አምላክ ነው። ታምራትን የሚያደርግ አምላክ ነው። እግዚአብሔር ካልሆነ በስተቀር እግዚአብሔር ካልሆነ በስተቀር የኢዮብን ቤት በዚህ ልክ ሊያስጌጥና በዚህ ልክ ሊያሳምር የሚችል አንዳች አካል የለም ማለት ነው። ስለዚህ ሰይጣን በብዙ ደክሞ ነበር፣ በብዙ ለፍቶ ነበረ። ታስታውሳላችሁ እግዚአብሔር ምን ያህል በኢዮብ እንደተወራረደና ሰይጣን ደግሞ ኢዮብን ከእግዚአብሔር ለመልቀቅ የሚፈልገውን ነገር ሁሉ የሚችለውን ነገር ሁሉ እንዳደረገ እንመለከታለን ማለት ነው። አንዳንድ ጊዜ በሕይወታችን ሰይጣን በቢዝነሳችን ይመጣል፣ ሰይጣን በአገልግሎታችን ይመጣል፣ ሰይጣን በቤተሰባችን ይመጣል። ሰይጣን አለን በምንለው በምንተማመንበት፣ በየትኛውም ቀዳዳ በኩል ውጊያውን ይቀጥላል ማለት ነው። እኛ ከእግዚአብሔር ጋር ያለንን ህብረት እኛ ከእግዚአብሔር ጋር ያለንን ሕይወት ለማስጣል ማለት ነው። እኔ በጣም የሚገርመኝ እግዚአብሔር ባርኮት በነበረበት ሰዓት አይ ቲንክ የመጀመሪያው በረከት ላይ ማለት ነው ልጆቹን እየሰበሰበ እየጸልላቸው ነበር ይላል ማለት ነው ያ ማለት ኢዮብ እግዚአብሔርን የሚፈራ ነው እግዚአብሔርን የሚወድ ነው እግዚአብሔርም ደግሞ የመሰከረለት ሰው ነው ማለት ነው ግን በህይወቱ የህይወት ምዕራፍ ውስጥ እንደ መሸ እንደ ጨለመ የሚያስታውቅ ኢዮብ ብቻውን የቀረበት ምናልባት የጠየቀው የለመነው ያልተመለሰበት አለኝ ብሎ የያዘው ደግሞ የተበተነበት የህይወት ምዕራፍ ውስጥ ነበር ማለት ነው ሃሌሉያ ምዕራፍ አርባ ሁለት ግን ታሪክ ተቀየረ እግዚአብሔርም እዮብን ቀድሞ ከነበረው ሁለት እጥፍ አድርጎ ሰጠው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በዚህ ዓመት እግዚአብሔር በዚህ ወር እግዚአብሔር በዚህ ሰዓት በምትጠብቁት ተስፋ ባደረጋችሁት ደግሞ ተስፋ በቆረጣችሁበት እግዚአብሔር የሚመጣ በማይመስላችሁ ምናልባትም እግዚአብሔር የእናንተን ጥያቄ እንደማይመልስ ለተሰማችሁ ሰዎች በጌታ በኢየሱስ ስም እግዚአብሔር ወደ እናንተ ዛሬ ሁለት እጥፍ አድርጎ ሰጠው የሚለው ቃል በቤታችሁ በኢየሱስም ስም የጸና ይሆን። እግዚአብሔርም ሃሌሉያ፣ በነበረው ላይ ሃሌሉያ። ይህንን ቃል ደግሜ ባነበው ደስ ይለኛል ማለት ነው። እግዚአብሔርም ቀድሞ በነበረው ፋንታ ሁለት እጥፍ አድርጎ ለኢዮብ ሰጠው ይላል ማለት ነው። ይህ ማለት ምን ምን ያስረዳናል ወገኖች ሆይ? እያጣን ስንመጣ እየጎደልን ስንመጣ ነገሮች ባሰብ ናቸው ልክ ሳይሄዱ ሲቀሩ ነገሮቻችን ድምጥማጡ እየጠፋ ወይም ደግሞ የሕይወታችን ማብቂያ የሕይወታችን ማምሻ ወይም ደግሞ እኛ ማለት ይህንን የሚል ምሳሌ ይህንን የሚል መልእክትን አያስተላልፍልንም ማለት ነው። ወዳጆች ሆይ እዮብ የገጠመው ጨለማ፣ እዮብ የገጠመው መከራ፣ እዮብ የገጠመው ብቸኝነት፣ እዮብ የገጠመው ባዶነት፣ እዮብ የገጠመው በስጋው ላይ የደረሰው ህመም፣ እዮብ የገጠመው በልጆቹ ላይ የደረሰበት ጉዳት፣ እዮብ የገጠመው በወዳጆቹ መከዳት፣ እዮብ የገጠመው ባለቤቱ እንኳን ሳትቀር ትታው የሄደችበት የህይወቱ ምዕራፍ የብቸኝነትን ጥግ የባዶነትን ጥግ ያለመሰማትን ጥግ ያለመደመጥን ጥግ የማመልከው አምላክ የማገለግለው አምላክ አልሰማኝም እኮ ብሎ ቢናገር የሚያሳምንና የሚያስረዳ የህይወት ምዕራፍ ነበር ማለት ነው። ግን ከኢዮብ ህይወት የምንማረው ነገር የቀኑ መጨለም የቀኑ መምሸት የህይወታችን ማብቂያ ሳይሆን እግዚአብሔር በህይወታችሁ ሊሰራው ወደ ወደደው ወደ ህይወታችሁ ዴስቲኒ የምትገቡበት መንገድ ሃሌሉያ መግቢያው እንደሆነ ያሳያል ማለት ነው። ወገግ ወዳለው ብርሃን ወገግ ወዳለው ቀናችሁ ወገግ ወዳለው እግዚአብሔር ወዳዘጋጀላችሁ ሁለት እጥፍ ወደ ሆነው በረከት ሁለት እጥፍ ወደ ሆነው ስኬት ሁለት እጥፍ ወደ ሆነው እግዚአብሔር ወዳዘጋጀው በረከት የምንገባበት መንገድ መሆኑን እንመለከታለን ማለት ነው። በጌታ በኢየሱስ ክርስቶስ ዛሬ ይህንን ቃል በቤታችሁ አውጁ። ይህንን ቃል እኔ በራሴ ህይወት አውጃለሁ። ቀድሞ ከነበር ሃሌሉያ ሁለት እጥፍ አድርጎ እግዚአብሔር ለኢዮብ ሰጠው እንደሚል በጌታ በኢየሱስ ክርስቶስ ስም አጣውት ለምትሉት ጉዳይ ተበላው ለምትሉት ለየትኛውም ጥያቄያችሁ ሄደኮ ተበታተነኮ ድምጥማጡ እኮ ጠፋ ለምትሉት ለየትኛውም የህይወታችሁ ምዕራፍ እግዚአብሔር በኢዮብ ቤት እንዳደረገ እግዚአብሔር በኢዮብ ህይወት ውስጥ እንዳደረገ እግዚአብሔርም ቀድሞ እንደነበረው ሁለት እጥፍ አድርጎ ለኢዮብ ሰጠው እንደሚል በኢየሱስ ክርስቶስም ሁለት እጥፍ የእግዚአብሔር በረከት ወደ ቤታችሁ ይምጣ፣ ወደ ኑሯችሁ ይምጣ፣ ወደ ጥያቄያችሁ ይምጣ። እግዚአብሔር እንዲመጣ ወደምትጠብቁበት የእግዚአብሔር በረከት፣ የእግዚአብሔር እጅ፣ የእግዚአብሔር ጣት እንዲመጣ ወደምትጠብቁት ወደ ህይወታችሁ ምዕራፍ፣ ሁለት እጥፍ በረከት፣ ሁለት እጥፍ ጉብኝት፣ ሁለት እጥፍ ደስታ በኢየሱስ ክርስቶስ ስም፣ ሁለት እጥፍ የሆነ ብለሲንግ በጌታ በኢየሱስ ክርስቶስ ስም ወደ ቤታችሁ፣ ወደ እናንተ እንዲመጣ እመኛለሁ፣ ጸል ያለሁኝ ማለት ነው ወዳጆቼ ሆይ ሰይጣን ሁል ጊዜ የሚያስረዳን ሰይጣን ሁል ጊዜ የሚያሳየን ነገሮቻችን እየጠፋ ሲመጣ እየተበላሸ ሲመጣ እየጨለመ ሲመጣ የእኛ ማብቂያ እንደሆነ ይናገረናል፣ ያሳምነናል። ነገር ግን የጨለማው መብዛት ወደ ብርሃናችሁ እየመጣችሁ እንጂ የእናንተ ነገር እየጠፋ የእናንተ ነገር እየተደፋ እንዳለ የሚያስረዳ አይደለም ማለት ነው። እንደው ከዚህ ጋር ባይገናኝ እንኳን በትንሽ ይቀራረባል ብዬ አስባለሁ። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ ከደቀ መዛሙርቱ ጋር ተነጋግሮ ወደ ማዶ እንሻገር ይላቸዋል። ወደ ማዶ ለመሻገር በሄዱ ጊዜ ማዕበል እንደተነሳ መጽሐፍ ቅዱስ ይናገራል ማለት ነው። ጌታ ኢየሱስ ክርስቶስ ታንኳው ላይ አለ፣ ደቀ መዛሙርቶቹም ታንኳው ላይ አለ። ጌታ ኢየሱስ ክርስቶስ ታንኳው ላይ ተኝቷል። ደቀ መዛሙርቶቹ ግን ስለ መጥፋት ያስባሉ። ከማዕበሉ ኃይል የተነሳ ከማዕበሉ ብርታት የተነሳ ከማዕበሉ መብዛት የተነሳ በስጋትና በጭንቀት አለመድረስ የሚባል ነገር ፊት ለፊታቸው ግጥም ብሎ ኢየሱስን ሲቀሰቅሱት የነበራቸው ስሜት እንኳን አንድ ነገር ነው። መምህር ሆይ ስንጠፋ ግድ የለህምን ነው ያሉት ማለት ነው። ወዳጆቼ ሆይ በምን አይነት የህይወት ማዕበል ውስጥ እንዳላችሁ ባላቅም፣ በምን አይነት የህይወት ከባድ ሲቹዌሽን ውስጥ እንዳላችሁ ባይገባኝም ነገር ግን የተነሳው ማዕበል የገጠማችሁ ማዕበል፣ የገጠማችሁ መከራ፣ የገጠማችሁ ጨለማ የምትጠፉበት ሳይሆን የምትደርሱበት ነው። ሁለት እጥፍ ወደ ሆነው ወደ እግዚአብሔር ዓላማ፣ ሁለት እጥፍ ወደ ሆነው ወደ እግዚአብሔር በረከት፣ ሁለት እጥፍ ወደ ሆነው ያጣችሁት፣ በቃ ከእጃችሁ የተበተነ ለሚመስላችሁ ለየትኛውም የህይወታችሁ ምዕራፍ ሁለት እጥፍ የሆነ በረከት እግዚአብሔር ወደ ቤታችሁ ወደ ጥያቄያችሁ ያመጣል ማለት ነው። ልክ ጌታ ኢየሱስ ክርስቶስ ሲነቃ ደቀ መዛሙርቶቹ ስለ መጥፋት ነው የሚያስቡት። እነሱ እንደሚጠፉ ነው የሚሰማቸው። እየሱስ አለ ታንኳ ላይ አብሯቸው፣ ነው መምህራቸው ነገር ግን ሲቀሰቅሱት፣ እራሱ እየጠፋን ነው ጌታ ሆይ፣ እያለቅን ነው ጌታ ወይ፣ እየወደምን ነው ጌታ ሆይ እየጠቀምን ነው ጌታ ሆይ። እንደዛ አይነት የሚል አይ ቲንክ የንግግር ዘዬ ይመስለኛል ማለት ነው መምህር ወይ ስንጠፋ አይገድህም? ምንሚስ ትራይ እየሞከርን ነው ልናድን መርከባችን ታንኳችን በውሃ ደውሃ እንዳትሰምጥ የምንችለው ነገር ሁሉ እያደረግን ነው፣ ግን ውሃ የበላው ጌታ ኢየሱስ ክርስቶስን ሲጠይቁት እንመለከታለን ማለት ነው። ጌታ ኢየሱስ ክርስቶስ ተነስቶ ነፋሱን ገጸጸ፣ ማዕበሉም ጸጥ አለ ይላል ማለት ነው። እነሱም ደግሞ በሰላም ደረሱ ማለት ነው። በጌታ በኢየሱስ ክርስቶስም የትኛውም የህይወታችሁ ማዕበል ከጌታ አብሮነት የተነሳ ከምታመልኩት ጌታ የተነሳ ከምታመልኩት የናዝሬቱ ኢየሱስ ክርስቶስ የተነሳ በህይወታችሁ ውስጥ የተነሳ ማዕበል በኢየሱስም ጸጥ ይበል። በጌታ በኢየሱስም ረዘምብኝ ለምትሉት የመከራ ጊዜያችሁ፣ ረዘምብኝ ለምትሉት የጥያቄ ምዕራፋችሁ፣ ረዘምብኝ ለምትሉት እናንተ ባሰባችሁት ልክ ልትሰሩት የወደዳችሁት ነገር ባላሰባችሁት መንገድ ብልሽት ላለባችሁ የህይወታቸው ምዕራፍ ሁሉ በኢየሱስ ክርስቶስም ውበት ባለው መልካም በሆነ በተዋበ መንገድ ሁለት እጥፍ አድርጎ እግዚአብሔር ወደ ቤታችሁ ይምጣል። በጌታ በኢየሱስ ክርስቶስ ስም አባት እግዚአብሔር ይህንን ፕሮግራም ለሚከታተሉ እህት ወንድሞች እጸልያለሁ። ለተበላሸባቸው ድምጥ ማጡ ለጠፋው በጌታ በኢየሱስም ውበት ላጡበት የትኛውም የህይወታቸው ምዕራፍ የአንተ አብሮነት፣ የአንተ ጣልቃ ገብነት፣ የአንተ መገኘት በህይወታቸው እንዲገለጥ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔርም ቀድሞ በነበረው ፈንታ ለኢዮብ ሁለት እጥፍ አድርጎ ሰጠው እንደሚል ቃለ በጌታ በኢየሱስ ክርስቶስ አጣው እኮ ለሚሉት ጌታ ሆይ አንተን ይዤ እንዲሆንኩ እኮ ለሚሉት፣ ከአንተ ጋር ሆኜ እንደዚህ ሆንኩ እኮ ለሚሉ አባት እግዚአብሔሮ፣ የዝምታ ድምፅ ደግሞ እጅግ ለበዛባቸው እህቶቼና ወንድሞቼ ያንተ አብሮነት፣ ያንተ ጣልቃ ገብነት፣ ያንተ በረከት አምላክ እግዚአብሔሩ ያንተ ሁሉን ቻይነት በኢየሱስም በቤታቸው እንዲመጣ የሁለት እጥፍ በረከት፣ የሁለት እጥፍ ጉብኝት፣ የሁለት እጥፍ ምስጋና ወደ ቤታቸው እንዲመጣ በኢየሱስ ስም እንጸልያለን። አባት እግዚአብሔር ሆይ ማጽናናት፣ አብሮነት፣ ጸጋ በኢየሱስ ክርስቶስ ስም ከእነሱ ጋር እንዲሆን እንለምንሃለን። ጸሎታችንም ስለሰማ እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርካችሁ። በጌታ በኢየሱስ ስም በዚህ ቃል እግዚአብሔር እንድታመሰግኑ በዚህ ቃል ሊፍታፕ እንደምትሆኑ ተስፋ አደርጋለሁኝ። ለየትኛውም ላጣችሁበት፣ ለየትኛውም ከእጃችሁ ለተበተነው፣ ለየትኛውም ጎደልኩ እኮ አነስኩ እኮ በቃ ብቻዬን ቀረው እኮ ለምትሉት የህይወታችሁ ምዕራፍ እግዚአብሔር በባዶነት የእናንተን የህይወት ምዕራፍ አይዘጋውም። እግዚአብሔር በኪሳራ የሚቋጨው የህይወት ምዕራፍ የለንም ወዳጆች ሆይ። እግዚአብሔር እዮብ ጋር በሁለት እጥፍ በረከት እንደመጣ በቃ እግዚአብሔር ቀድሞ ከነበረው አጉ ጎደልኩ ከሚለው አጣው ከሚለው በቃ የለኝም ከሚለው በሁለት እጥፍ በረከት ወደ ኢዮብ ከመጣ ወደ እኛ ቤት ደግሞ በምን ያህል ልክ እንደሚመጣ እንድናስተውል ያስፈልጋል ማለት ነው። ወዳጆች ሆይ በጌታ በኢየሱስ ክርስቶስ በኩል በማመናችን የተቀበልነው የመንፈስ ቅዱስ መያዣ ሁል ጊዜ ከኛ ጋር አለና በባዶነት በኪሳራ በብቸኝነት ወደ መቃብር አንሄድም የእግዚአብሔርን በረከት የእግዚአብሔርን አብሮነት የእግዚአብሔርን ጣልቃ ገብነት የእግዚአብሔርን መልካምነት በህይወታችን እናያለን። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ። በፕሮግራማችን ላይ ያላችሁን ሀሳብና አስተያየት እስከዩ ላይ በምትመለከቱ ስርገ ቁጥር አድርሱን። አሜን ቲቪን ሳፖርት አድርጉ፣ ደግፉን። እንወዳችኋለን። ተባረኩ።